ሰላም የአገሬ ልጆች እላቸዋለሁ። አንድ ታሪክ ልንገራችሁማ። አንድ ወዳጅ የነበረኝ የሚገርማችሁ ማለት ነው። በጣም የጊዜ ጉዳይ ነው። በጣም በባረጋዘ ባለሀብታም ይሆናል። ታዲያ ገንዘቡ በእጁ ነው። ሁሉ ነገሩ ማድረግ የሚችል ሰው ነው። ታዲያ አንድ ቀን እንደዚህ የመሰለ ምግብ ሰርቼ አቀረብኩለት። ታዲያ ይኸው ወዳጄ ምን ቢለኝ፣ ጥሩ ነው እዛ አይሽልኝ፣ እኔ እንዲህ የተጨማለቀ ምግብ አልበላ አለችኝ። በጣም ገረመችኝ። እቺ ሴትዮው ምን በልታ ነው ያደገችው ብዬ ማጣራት ጀመርኩት። ጎረቤቶቿን አካባቢዋ ያለውን ነገሮቹ መጠየቅ ጀመርኩት። ታደች ወዳጄ በልታ ያደገችው ትራፍ እንጀራ፣ ትራፍ ቆሎ በልታ ማደጉን ደረስኩበት። በጣም ተገረምኩት። ለካ እንዴ ያቆሎ ተረሳል ብዬ አሰብኩት። ውጭ የሰው ሀገር የሰው ነው መቼም፣ የሰው ሀገር አብሯችሁ ሀገር አይገባም። ታዲያ ሁሌ ምስርም አተርም ቀጠን ብሎ ትንሽ መረቅ እንጀራ ያዝ አድርጎ እንደምበላ ብለ እሰራለሁ። እሱንም ሳቅርብለት እጅግ ወዳጄ እኔ እንደዚህ አይነት የቀጠለ ምግብ አልበላ አሽሊ ወደዛ ትላለች። በጣም እገረማለሁ። በሀገሯ ትራፊ በልታ ያደገችልች እንዴት ነው ዛሬ እንደዚህ ትላለች እያልኩ እገረማለሁ። መገረምን ጀመርኩት። እንግዲያውስ ይሁን አልኩና ዝም አልኩት። ታዲያ አንድ ግን ወዳጄን ትነሳና ወደ ሀገር ቤት ትገባለች። ሀገሯ ስትገባ የሚገርማችሁ ያትራፍ የሚባለውን ነገር ተጠራቅሞ ያልቃል። የሚገርማችሁ ነው ወዳጆቼ ሆይ፣ የጊዜ ጉዳይ እንጂ ሁሉ ነገሩ ያገናኘናል። ታዲያ ያቸው ወዳጄ ሰው ሀገር ላይ እንዲህ አይነት ምግብ አልበላም። ይሄ የቀጠኔ ነው። ይሄ ምግብ አልወድም። እኔ ኮፍር ያለ እንደ ምናምን ነው የሚበላ የምትለው ወዳጅ ነበረችኝ። ታዲያ አሁን ሀገር ስትገባ ያው ብሩ የተጠራቀመው ያልቃል። የሚገርማችሁ ወዳጆች ሆይ ልንገራችሁ፣ የማያልፍ ነገር የለምና የጊዜ ጉዳይ ነው። ብሩ ያልፍን ያልቃልና፣ ይህን ወጥ ነው እየቀጠን ወጥ አልበላ የምትሎ የነበረች ወዳጄ ቆሎም በምርበሬ እንጀራዋን ማብላት ጀመረች። ሳያው ተገረምኩት። ምን ሌላችሁ ፈልጌ ነው። ወዳጆቼ ሆይ ይህን ነገር እውነቱ ታሪክ ነው የምነግራችሁ ለዚህ ያለኝ ነገር ለነቂ ብላችሁ አስቡት። የሰው ልጅን እንደፈለጋችሁ አትናገሩ። የጊዜ ጉዳይ ነው እንጂ እድሜያለ ልናችሁ የጠዋ የነበራችሁበት ቦታ እግዚአብሔር ይመልሳችኋል። አትፍርስ ወዳጆች ሆ ይመስላል እንደዛቹ ይሄን ነገር ዛሬ ግን እሷ በበርበሬ እንጀራ ሲቀረብለትና ትናንትና ሳየው ዛሬ ላይ ግን በአገሯ ጥርት አድርጋ የደረቀ እንጀራ ስትቆራጥም ሳያት ተገረምኩል። ይገርማችኋል። የሰው ልጅ እንደፈለጋችሁ ልትናገሩ ትችላላችሁ ጊዜ ጉዳይ ግን አንገታችሁን ያስደፋችኋል። ያ ጊዜ ብራ እላችሁ እንዳናገራችሁ ስትናገሩ የነበራችሁ ግን እንዳትረሱ እላችኋለው። ብዙ ጊዜ እንዲያናይም እና ወዳጄ እንዲሆና ነው ያገኘዋት ዛሬ ላይ ግን ሳያሰማ በጣም ተገራ አገራ መጎራ አይሆንልኝም፣ አኔ ምትለው የነበረች ወዳጃችን ዛሬ ግን ያገኘችዋል ስትበላ ገርሙኛል። ይገርማችዋል ወዳጆች ሆይ ይሄ ጊዜ ጉዳይ ነው። ሰው ልጅን እንደፈለጋችሁ አትናገሩ ለማንኛውም ይሄን የመሰለው ስለሰራውላችሁ እንድትበሉ ተጋብዛችኋል ይሄ ለሰውነታችሁ ይጠቅማችኋል እንዳትንቁ ያገኛችሁት አመሰግናችሁ ብሉ ጣጡ ጠራቻላ ከልብ አመሰግናችኋለሁ ቻናሌ ሼር ላይክ ሰብስክራይብ ማድረጋችሁ ግን እንዳትረሱ። ይሄ ለሰውነት ሲገባ ይጠቅማችኋል፣ ስፖርትም ነው ሁሉ ነገሩ ነው እላቸዋለሁ። የሮመና ቻናል ተከታዮች በሙሉ ወዳቸኋለሁ፣ አከብራቸዋለሁ። ሸር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እዚህ ነው አለሁት እና አመሰግናቸኋለሁ ባይ ባይ እላቸኋለሁ። ለማንኛው የወዳጅ ጉዳይ ይቀጥላል እንዳመጣውላችሁ ነው። ስለዚህ ይሄ ለምሳሌ እራታችሁ ቀለል ያለ ነው እንደዚህ፣ ያርጋችሁ ቤታችሁ ውስጥ ሰርታችሁ ብሉ እላችኋለሁ ማለት ነው። ዛሬ ባለ ታሪካችን ይሄን ይመስላል ማለት ነው። በተረፈ ደግሞ ይቀጥላል። ሁለተኛ ታሪኩ በደንብ ቁጭ ብዬ በሰፊ እነግራችኋለሁ። እሺ።